ትውድ ከሴት ጋር ከህቴ ጋር ያለውን ፎቶ ካላጠፋ ይሄኛውን ፎቶ በዚህ ሌሊት የሚደውልልኝ ከሌሊቱ ስድስት ሰዓት ነው ደግሞ ሰባተኛ ፎቅ ጫፍ ላይሆ ነው

ምን ነው ይናል እንዴ? በቃ አይቅርብኝ ከዚህ ሴትዮ ጋር እንዴ። ምን ነው ታለሷ ሰው የለም እንዴ? አረ እኛ ስንት አይተናል፣ ከህንድ እስከ ምን ምን፣ እስከ ህንድ እስከ ምን የለንቀ አይተናል። ምን ነው አረብ፣ እቺን ሲጀመር አስብሻል። ከዚህ ጋር ተጋብቶች በቴስታ ነው የምትገነጥበው፣ ታስታውቃለች ከበሻ ጋር እኮ የኔ ባህሪ እኮ አይሆንም። በቃ ፈረንጅ እኮ ነው። በዚህ ምን አለ እዛ ምን ምን አለ ከሚስት ማን ይገልጣል? ከእህትና ከፍቅረኛ ሁለቱም ጥሩ ነው። ዋናው አያያዝ ነው።